የተጠራንበትን የቤተሰብ ወንጌል በደስታ ለዓለም እንመስክር። የተጠራንበትን የቤተሰብ ወንጌል በደስታ ለዓለም እንመስክር። በዘመናችን በመላው ዓለም የሚገኙ ቤተሰቦች እጅግ ፈታኝ በሆነ መንፈሳዊና ማህበራዊ ሁኔታዎች ውስጥ ነው የሚገኙት። ስደት፣ ድህነት፣ መለያየት፣ የሥነ ምግባር ብልሹነት፣ በተለይ ደግሞ የቴክኖሎጂ ተጽዕኖና ፈተናዎች በዘመናችን ቤተሰብ ላይ ተጋርጦበታል። የቤተሰብ ፈጣሪም ሆነ መስራች ራሱ እግዚአብሔር አምላክ ነው። በመሆኑም መላው የዓለም ቤተሰቦች ከመቼውም ጊዜ ይልቅ እጃቸውን ወደ እግዚአብሔር በመዘርጋት ጸሎትና ምህለላ ማብዛት ያስፈልጋቸዋል። ቤተሰብ የተመሰረተችው ራሳቸውን በጋብቻ አስተሳስረው ለመኖር በገዛ ፈቃዳቸው በወሰኑ ባልና ሚስት የህይወት ጥሪ ላይ ነው። እነርሱም የተጠሩበትን የፍቅር ወንጌል በዕለት ተዕለት ህይወታቸው ለመመስከር ቃል የገቡ የወንጌሉ አገልጋዮች ናቸው። በዚህም አገልግሎታቸው በሰው ላይ ሳይሆን በራሱ በእግዚአብሔር ላይ ለተመሰረተው ለዚህ ተቋም ክብር ይሰጣሉ። ቤተሰብ ዛሬ በእግዚአብሔር የተጠራበትን ፍቅርን የመስበክ አብይ ተልዕኮ በአግባቢ ይወጣ ዘንድ እንዲረጋጋና በአገልግሎት እንዲጎለብት በውስጡ ለሚፈጠረው ትውልድም ማደጊያና የበጎ ህንጸት መስክ እንዲሆን እግዚአብሔር እንዲባርከው መጸለይ እጅግ አስፈላጊ ነው። የቤተሰብ አስፈላጊነትና ማዕከላዊነት በመጽሐፍ ቅዱስ ውስጥ በተደጋጋሚ ተገልጿል። ሰው የጌታን ፍቅርና ታማኝነት የሚማረውና ለእነዚህም ጥሪዎች ምላሽ የመስጠትን አስፈላጊነት የሚለማመደው በቤተሰብ ውስጥ ነው። የሰውን ሕይወት በተመለከተ ቤተሰብ ማዕከላዊ ጠቀሜታ አለው። ሰዎች የሚወለዱትና የሚያድጉት በዚህ የሕይወትና የፍቅር ስፍራ ነው። ልጅ ሲጸነስ ማህበረሰቡ ራስን ለሌሎች አሳልፎ ለመስጠት የተጠራበትን አዲስ ስጦታ ይቀበላል። በጋብቻ የተሳሰሩ ወንድና ሴት እርስ በርስ የሚሰጣጡበትና ልጆች የተፈጥሮ ችሎታቻቸውን የሚያዳብሩበትን ክብራቸውን የሚገነዘቡበት፣ የራሳቸውን ልዩና ግላዊ እጣ ፈንታ ለመጋፈጥ የሚዘጋጁበት የኑሮ አካባቢ የሚፈጠረው በቤተሰብ ውስጥ ነው። በመሰረቱ የቤተሰብ አባላት ግዴታዎች በኮንትራታዊ ውል የተገደቡ ሳይሆን ከቤተሰብ ባህሪ የመነጩ በማይለወጥ የጋብቻ ቃል ኪዳን ላይ የተመሰረቱና የልጆችን ልደትና እድገት ተከትሎ ከውስጡ በሚነሱ የግንኙነት መዋቅሮች የተዋቀሩ ናቸው። የቤተሰብና የማህበረሰብን ቁርኝት የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ እንዲህ ይገልጸዋል። የሰው ልጅ ማህበራዊ ተፈጥሮ የሚገለጽበት የተፈጥሮ ማህበረሰብ የሆነው ቤተሰብ ለህብረተሰብ ጥቅም አይነተኛና የማይተካ አስተዋጽኦ ያበረክታል። በመሰረቱ የቤተሰብ አሃድ የሚፈጠረው ከሰዎች ህብረት ነው። ህብረት በእኔና በእናንተ መካከል ያለ ግላዊ ግንኙነት ነው። ማህበረሰብ ግን ከዚህ ማዕቀፍ የላቀ ሆኖ ወደ ህብረተሰብና ወደ እኛነት ይዘልቃል። የሰዎች ማህበረሰብ የሆነው ቤተሰብ የመጀመሪያ ሰብአዊ ህብረተሰብ ነው። በመቀጠልም ቤተሰብ ከህብረተሰብና ከመንግስት የሚቀድም መሆኑን ማረጋገጥ አስፈላጊ ነው። እንዲያውም ቤተሰብ በስነ ተዋልዶ ተግባሩ ለመንግስትና ለህብረተሰብ የህልውና መሰረት ነው። የ2010 ዓመተ ምሕረት ወርሃ ነሐሴ በዓለም ለሚገኙ ቤተሰቦች ልዩ ጸጋዎችን ያካፈለች ወር ናት። በመላው ዓለም የሚገኙ ቤተሰቦችን የሚወክሉ ወላጆችና ልጆቻቸው ከያሉበት ሀገር በደብሊን አይርላንድ ተሰባስበዋል። የመሰባሰባቸው ምክንያትም አንድና አንድ ብቻ ነው። እርሱም በየሚኖሩበት አካባቢ ቤተሰባቸው የገጠመውን ወቅታዊ ፈተናና ተግዳሮት በአንድ ድምፅ ለአምላካቸው ለማቅረብና መልካም ተመክሮቻቸውንም እርስ በራሳቸው ለመከፋፈል ነው። ይኸው በካቶሊክ ቤተ ክርስቲያን በዓለም አቀፍ ደረጃ የሚከበረው የዓለም የቤተሰቦች ስብሰባ ዘንድሮ ለዘጠነኛ ጊዜ መከበሩ ነው። የዘንድሮ ዘጠነኛው የዓለም የቤተሰቦች ቀን ክብረ በዓል የቤተሰብ ወንጌል ለዓለም ደስታ በሚል መሪ ቃል የተከበረ ነው። በአፍሪካ፣ በአውሮፓ፣ በሩቅና ቅርብ ምስራቅ እንዲሁም በአውስትራሊያ የሚገኙ ቤተሰቦች በአንድ መንበር፣ በአንድ ድምፅ፣ በአንድ ልመና፣ በአንዲትም ጸሎት አምላካቸውን ተማጥነዋል። አቤቱ ጌታ ሆይ እኛን ልጆችህን ተመልከት፣ አግዘን በማለት በአንድ ቋንቋ መስዋዕት አሳርገዋል፣ በአንድ ዜማም አዚመዋል። ለወጣቶች፣ ለሴቶች፣ ለአረጋውያን፣ ለሕፃናት ጸልየዋል። በዓለማችን የሚገኙ አባወራዎችና እማወራዎችን ሸክሞች ሁሉ በእግዚአብሔር መንበር ፊት አቅርበዋል። በዚያ ማነህ ከየት ነው የመጣኸው የሚል የለም። ሁሉም ወንድም፣ ሁሉም አንድ ወገን ነው። ሁሉም አንድ መንጋ እረኛውም አንድ ጌታ ኢየሱስ ነው። ከዓለም ቤተሰቦች ጋር በጸሎት ለመተባበር በመካከላቸው የተገኙት ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአየርላንድ መንግስትን ከፍተኛ ባለሥልጣናት፣ የቤተ ክርስቲያን እረኞችንና የሥራ ኃላፊዎችን እንዲሁም የተለያዩ አገልግሎት አካላትን አነጋግረዋል። ቤት አልባዎችን ጎብኝተዋል። የተለያዩ የጸሎትና የክብረ በዓል ዝግጅቶችን መርተዋል። በመዝጊያው ላይም መስዋዕተ ቅዳሴ ያሳርገዋል። በተገኙባቸው የተለያዩ ስነ ስርዓቶች ላይም ልብ የሚነኩና ወቅታዊ መልእክቶችን አስተላልፈዋል። በመልእክታቸውም ቤተ ክርስቲያን በእውነተኛ መንገድ በቤተሰቦች መካከል ያለች ቤተሰብ ናት። ለዚህም ቤተሰቦች በታማኝነትና በደስታ ከእግዚአብሔር ለተሰጣቸውና በማህበረሰብ ውስጥ በተግባር እንዲፈጽሙ የተጠሩበትን አገልግሎት ለመወጣት ለሚያደርጉት ጥረት እገዛ ታደርጋለች ካሉ በኋላ የቤተሰብን ሲኖር ተከትሎ በወጣው አሞሪስ ላቲሲያ ወይም የቤተሰብ ደስታ በተባለው ጳጳሳዊ ሰነድ ላይ እንድናስተነትን ጋብዘውናል። በኢትዮጵያ የሚገኙ ቤተሰቦችን የሚወክል የልዑካን ቡድንም ወደ ስፍራው በመጓዝ ልዩ በረከትን አግኝቶ ተመልሷል። ለመሆኑ የበዓሉ መንፈስ ምን ይመስላል? የበረከቱ ተካፋዮችስ በፍቅር በተስፋና በይቅርታ ላይ በማተኮር የሚሰጡት ምስክርነት ምን ይመስላል? ብዙ ነገሮች ተላልፈዋል። ግን እኔ አንድ ልዩ ነገር ያልኩት ፖፕ ፍራንሲስ የተናገሩት የመስቀል ምልክትን ለልጆች ታስተምራላችሁ ወይ ታስረዳላችሁ ወይ ብለው የጠየቁት ጥያቄ በጣም ሕሊናዬ ውስጥ አለ። የመስቀል ምልክት ሰው በስመአም ሲል ጸሎት ሲያደርግ በስመአም ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን፣ ይህንን በትክክል አሳዩ፣ ትርጉሙንም አስተምሩ፣ ሁል ጊዜ በቤታችን ውስጥ ልንገልጻቸው የሚገባን ነገሮች ብለው የዘረዘሯቸው አሉ። እግዚአብሔር ይስጥልን። እባክሽ ወይ እባክህ እንደገና ደግሞ ይቅርታ የሚሉትን ቃላቶች ሁልጊዜ እንድንጠቀማቸው አመላክተውናል። ና በጣም በደስታ ተቀብያለሁ። በሄድንበት ሰባት ስምንተኛው ቀን መሰለኝ በዛ ቀን ላይ የኢትዮጵያ ቅዳሴ ነበር፣ የግዕዝ ቅዳሴ ነበር። በዛ ላይ እኛ አበሻ ቀሚስ፣ አበሻ ልብስ ለብሰን በግዕዝ እንደመቀደሱ አኳያ መዝሙሩ በአማርኛ ነበረ እና እነሱ ጋር አጭር ነው ቅዳሴያቸው፣ እና ሲረዝሙባቸው ምናምን እየተገረሙ ነበረ። ከህንድ የመጡት ቤተሰቦች ከቴክኖሎጂ ጋር ያላቸውን ቁርኝት ከልምዳቸው ምስክርነትን ሰጥተዋል ላውዳቶ ሲንም በመጥቀስ ቴክኖሎጂ ለቤተሰቦች ብዙ ጥቅም እንዳስገኘ ገልጸው በሌላ መልኩም ቴክኖሎጂ ብዙ ተግዳሮቶችን በቤተሰብ መሀል ፈጥሯል። ስለዚህም ብዙ ቤተሰቦች ጊዜያቸውን በቴክኖሎጂ እያባከኑ ከቤተሰባቸውና ከተፈጥሮ ጋር ግን ያላቸው ዝምድና እየቀነሰ መምጣቱን ካለው ነባራዊ ሁኔታ በመነሳትም ምስክርነትን ሰጥተዋል። ማክሲሚሊያን ሲሞን ፒየር ከካናዳ የመጡት ቤተሰቦች ደግሞ በአሞሪስ ላቲሲያ ላይ በትውልዶች መካከል ፍቅርንና መረዳዳትን ስለ መገንባት የተጠቀሰውን በመግለጽ የልጅ ልጆች ከአያታቸው ጋር ጊዜን በማሳለፍ እንደሚጠቀሙ፣ ልጆችን በመርዳት ያለፈውን ትውልድ እምነትና ጥበብ በማስተላለፍ አያቶች ትልቅ ሚናን እንደሚጫወቱ ገልጸዋል። ከኢራቅ የመጡት ቤተሰቦችም ከሀገራቸው በጦርነት ምክንያት ተሰደው በአውስትራሊያ በጥገኝነት ቢኖሩም የጦርነት አስከፊነቱ ቤተሰብንና ወዳጆችን መበታተኑ መሆኑን ከሕይወታቸው በመነሳት ምስክርነትን ሰጥተዋል። በዚያው በአይርላንድ ነዋሪ የሆኑ ተሳታፊዎች ደግሞ አደንዛዥ እፅን የመጠቀም አስከፊነትን በቤተሰብ ውስጥ ስለሚያመጣው ቀውስና እንዴት ቤተሰብን እንደሚበታትን ከራሳቸው ቤተሰብ በመነሳት ምስክርነትን ሰጥተዋል። አፍሪካን በመወከል ከምዕራብ አፍሪካ ቡርኪናፋሶ የመጡት ቤተሰቦች ከህይወታቸው ልምድ በመነሳት በቤተሰብ ውስጥ ምን ያህል ምህረትና ይቅርታ አስፈላጊ እንደሆነ ገልጸዋል። ይቅርታን ስናደርግ ነፃ እንሆናለን። ጠፍቶ የተገኘውን ልጅ ታሪክ በመግለጽ ምህረት ሰጪዎች እንድንሆን ከበደል ሁሉም ምህረትና ይቅርታ እንደሚበልጥ በህይወታችን ተረድተናል ሲሉ መስክረዋል። በህይወታችን ይቅርታን ማድረግና እንዴት ምህረት ማድረግ እንዳለብን ማወቅ ይኖርብናል። እባክህ አመሰግናለሁ። ይቅርታ ማለት ከባድ ቢሆንም ከጥላቻና ከፍርሃት ግን ይሻላሉ ብለዋል። ወደ አየርላንድ ስንጓዝ ሁለት ካህናት እና ሁለት ቤተሰብ፣ አንድ መነኩሴ ሲስተር ነበሩ። ስለዚህም በዛ ላይ አብረን እንግዲህ የመንፈሳዊ አገልግሎታችን ልምዶች አለኝ። ቤተሰብን አስመልክቶ ግን እዚያ በጉባኤው ላይ የተነሱ ወደ ሶስት አራት የሚሆኑ ከተለያየ አህጉር የመጡ ስለ ቤተሰብ አስመልክቶ ህይወታቸውን ተግዳሮት የነገሩን ወገኖች አሉ እና እንዴ ብለው እንዳሸነፉት ጭምር። ከነዚህ መሀል አንዱ በቤተሰብ ውስጥ ሊገኝ የሚገባው ይቅርታ ይቅርታ መንፈስ፣ በጣም ቤተሰብ ውስጥ እናት አባት መጀመሪያ ይቅር መባባል ሲችሉ ወደ ልጆች ይሄዳል። ይቅር ማለት ደግሞ ሁልጊዜ ፈውስ ነው ለቤተሰብ። ቤተሰብ አንድ ቤተሰብ ይቅር መባባል ካልቻለ በጣም በጣም አደጋ ላይ ነው ያለው ማለት ነው። ስለዚህም ቤተሰብ መጀመሪያ ምን ማወቅ አለበት? መጀመር ይቅር ማለትን ቤተሰብ እናትና አባት ይቅር ማለት ከቻሉ ከመባባል ከቻሉ፣ ልጆች ደግሞ ይህን ይቅር የማለት ነገርን በእነሱ ላይ ያድግባቸዋል። ይቅርታ ደግሞ ሁሌ ፈውስ ነው። ሰውነትን ይፈውሳል፣ አካልን ይፈውሳል፣ መንፈስን ይፈውሳል። ስለዚህም ይህን እኔ በጣም በቤተሰብ ላይ አንዱ ተግዳሮት ሊሆን የሚችለው ይቅርታ ማለትን አለመቻል ሁልጊዜ ከባድ እንደሆነ ይሰማኛል። ሌላኛው የማህበራዊ ወይም ሶሻል ሚዲያ መገናኛ ብዙሀን፣ የማህበራዊ መገናኛ ብዙሀን አጠቃቀማችን በቤተሰብ ላይ ለምን ቤተሰብ እርስ በእርሱ መጫወት አለበት፣ ፍቅራቸውን ከእግዚአብሔር ያገኙትን ፍቅራቸውን መለዋወጥ መቻል አለባቸው። ስለዚህም እሱ አንዱ መነሳት ያለበት ልጆች ዝም ብለው ሞባይላቸውን አውተው ሲጠቀጥቁ ምንም ንግግር ከሌለ በደም አደገኛ ነው። ባለቤትም መጥቶ ሞባይል የሚጠቀጥቅ ከሆነ ባለሚስትም ገብታ ይሄ በጣም አደገኛ ነው እና ስለዚህም አጠቃቀሙን ቤተሰብ እንዲነጋገር እንዲወያይ እድል አይሰጥምና በዚያ አንጻር ይሄ ማህበራዊ መገናኛ ብዙሀን የሶሻል ሚዲያ የሚባለውን አጠቃቀሙን በጣም መወሰን አንዱ ከቤተሰብ ላይ ሊመጣበት የሚችል ተግዳሮት አንዱ ነው ብዬ አምናለሁ። በዚያ አንጻር ይህም ልምድ አግኝተናል ብዬ አምናለሁ በዛ በቆይታችን ወቅት ላይ መልካም እንግዲህ ያው መነሻው ሁልጊዜ ወላጅ ነው። ወላጅ ሲኖር ነው። ከወላጅ በኋላ እግዚአብሔር ደግሞ ባርኮ ልጆችን የሚሰጠን መጀመሪያ ወላጅነት መሆንም ከእግዚአብሔር የሚገኝ ነው። ልጆችም ደግሞ የሚገኙት ከእግዚአብሔር ስለሆነ ወላጁ ሁልጊዜ ቀዳሚ አስተማሪ ነው፣ መምህር ነው። ስለዚህ የወላጅ አካሄዱ አረማመዱ ፈታኝ በሆነበት ዓለም ላይ ሲኖር ወላጁ ሁልጊዜ ይጠነቀቃል፣ ተጋድሎ ካደረገበት ያሸንፋል። ስለዚህ ይሄ መገናኛ ብዙሃን እንግዲህ ቤተክርስቲያን አንድም እንግዲህ እነዚህ ልጆቻችን ሲያድጉ የህጻናት ማህበር፣ አዳጊ ማህበር፣ ወጣት ማህበር፣ ጎልማሳ ማህበር የሚባላለን ቤተክርስቲያን ዙሪያ በቁርሳን ስም እየተሰየሙ የሚያድጉ ህጻናቶችና በዛ አጋጣሚ ላይ ስለ መገናኛ ብዙሀን ወይም ደግሞ ስለ ሞባይል አጠቃቀም ዘመን ያፈራውን ነገር ቴክኖሎጂ የሰጠንን ነገር አጠቃቅም እንዲሁም ቢሆን ነው ቤተሰባችንን ሳይነካ ሳይጎዳ በፍቅር እያነጸ ሊሄድ የሚችለውን የሚለው መናገር አስፈላጊ ይመስለኛል። በመጀመሪያ ይህንን ጉዞ አስጀምሮ ላስጨረሰን እግዚአብሔር አምላካችን ምስጋና አቀርባለሁ። በመቀጠል ለቅድስት ካቶሊካዊት ቤተ ክርስቲያን ይህንን ጉዞ በተሳካ ሁኔታ እንድናጠናቀቅ ላደረጉልን ሁሉ ምስጋና አቀርባለሁ። አሁን በአየርላንድ የነበረን ቆይታ በአጭሩ ለማብራራት ሞክራለሁ። በደብሊን ኤርፖርት በደረስን ጊዜ የኢትዮጵያን ሰንደቅ ዓላማ እያውለበለቡ በደማቅ አቀባበል ነበር የተቀበሉት። ቤተሰቦቻችን የአየርላንድ ዜጋ ዜጎች ነበሩ እና በጣም ጥሩ ጥንዶች ነበሩ። ከዛም በአየርላንድ የመጀመሪያውን ቅዳሴ ሰማን በዛው ቀን እና በመቀጠል እዛው አስደሳች መስተንግዶ ተደርጎልን ነበረ። በሚቀጥለው ቀን ደብሊንን ከግርስ ከራሷ ጎበኘናት። ያው ማጋነን ቢሆንም ግን አይተናታል። ለምሳሌ ሴንት ሴንት ፓርክ ቤተክርስቲያንን ጎብኝተናል። ከዛም የሄድንበት እኛ የሄድንበት ምክንያት የትልቁ በዓል ትልቅ በዓል ነበረ። የዚህ በዓል የመክፈቻ ዝግጅት ላይ ታድመን ነበር። ይህ አስደናቂ ፕሮግራም በመዝሙርና በጸሎት ታጅቦ በአፋፋው ንግግርና ጸሎት ነው ያለቀው በዚህ ጸሎት በዚህ የጸሎት መንፈስ የሚቀጥል ሌላ ቀን ጀምረን ከደብሊን ውጭ ወደ ጌንዳሎህ የሚባል ቦታ ጉዞ አድርገናል። ይህ ቦታ መናፈሻ ወይም መዝናኛ ቦታ ሳይሆን የካቶሊካውያን እምነት የያዘ ትልቅ የጸበል ሐይቅ ያለው ቦታ ነው። በሚቀጥለው ቀን የተደረገው የስብሰባ ዝግጅት ዩት ቱ ዘ ያንግ በሚል የክለብ ስብሰባ ላይ ታድመን ነበርኛ። እዚህ ውስጥ ሶስት ጥያቄ ቀርበው ነበረ። ለናንተ ደስታ አስተዋጽኦ ያደረጉት ነገሮች ግለጹ ነው የተባለው። እኛ የመለስ ነው መልስ ከእግዚአብሔር የተሰጠ ፍቅር የሚመለስ ነው። ሁለተኛው ጥያቄ እግዚአብሔር ለናንተ ምን ማለት ነው? ምንድነው? እግዚአብሔር ለናንተ ምንድነው ነበረ ጥያቄው፣ እና እኛ የመለስ ነው ሁሉ ነገራችን ነው ማለት በዛ ውስጥ ብዙ ነገር ብለናል። እግዚአብሔር አባታችን ነው። እግዚአብሔር የኛ የኛ ጠባቂ ነው ሁሉ ነገር ብለናል። ግን በአጠቃላይ ሁሉ ነገራችን ነው ብለናል። ሶስተኛው፣ የናንተን እምነት የሚያስወድቅ ነገር የሚያደካክም ነገር ምንድን ነው ነበር የተባልነው። እኛ የመለስ ነው ፒር ፕሬዠር ነው። ማለት ከሌላ ሰዎች ሌሎች ሰዎች በኛ ላይ የሚያደርጉት ተጽዕኖ ነው ብለን የመለስ ነው ጠዋት ገበያ ሄደን ነበረ። ከዛ የእረፍት ጊዜ ካሳለፉን በኋላ ከሳት በኋላ ወደ ክሮክ ፓርክ ጉዞ አድርገናል። እዛ ውስጥ ምን አደረግን? በዚህ ፓርክ ፓፓው በተገኙበት ትልቅ የመዝሙር ኮንሰርት ተደርጓል እና በዛም በዛ ውስጥ በዛ ኮንሰርት ውስጥ ብዙ ቤተሰቦች ስለ ራሳቸው ኤክስፒሪየንሳቸውን ልምዳቸውን እንዴት ፍቅራቸው በቤተሰባቸው ውስጥ ፍቅር እንዴት እንደሚመላለስ እንዴት ሆነው ሰርቫይቭ እንደሚያደርጉ ፈተናዎችን ምናምን ልምዳቸውን ሼር አድርገዋል ለኛ። ፓፓው ትልቅ ንግግር ተናግረዋል ና ከንግግራቸው ውስጥ ከንግግራቸው ውስጥ አንደኛው ሁልጊዜ ሶስት ነገሮችን አስታውሱ ብሏል። እነዚህ ሶስት ነገሮች በቤተሰብ ውስጥ ያለውን ፍቅር የማበልጸግ ችሎታ አለው እና፣ ምንድን ናቸው እነዚህ ነገሮች? ቴንክ ዩ፣ ፕሊዝ እና ሶሪ ነው፣ ይቅርታ እባካችሁ እና እግዚአብሔር ይስጥልን። ይህንን ማድረግ ፍቅር እንዲበለጽግ እንዲያድግ ያደርጋል። አሁን ከአንድ ሰው ጋር ፓፓው ሲሉ ከአንድ ሰው ጋር ብንጣላ እንኳን ከመተኛታችን በፊት ሄደን ይቅርታ ማለት አለብን ብለዋል። ሌላው ፓፓው የተናገሩት ነገር ቢኖር ቴክኖሎጂ ብዙ መንገዶች አሉት፣ ማለት ለጥፋትም መንገድ አለው ለልማትም መንገድ አለው ብለዋል። ስለዚህ ጥሩን መንገድ ይዛችሁ ተጓዙ ባካችሁ ብለዋል ፓፓውና ደስ ይል ነበር እንግዲህ የክሮክ ፓርክ ጉዟችንን ጨርሰን ወደ ቤታችን ተመልሰን በስምንተኛው ቀን ላይ በፊኒክስ ፓርክ ላይ ትልቅ ፓርክ ነው እና እዛ ላይ በተደረገው የመጨረሻው ወርልድ ሚቲንግ ፋሚሊስ የመዝጊያ ቅዳሴ ነበረ። በፓፓው ነበር የተደረገው በፓፓው መሪነት እና በዛን ጊዜ ከግማሽ ሚሊዮን ሰው በላይ ተገኝቶ ነበር እና ከግማሽ ሚሊዮን ሰው በላይ ማለት በጣም የሚያስደስት ነገር ነው። ኦል ኦቨር ደ ወርልድ ከብዙ ከተለያዩ ሀገራት ነበር የመጡት ሰዎች እና የፓፓውን ቅዳሴን ለመስማት ማለት ነው። እና በጣም ደስ ሲል ነበረ። ወደ ሀገራችን በምንመለስበት የመጨረሻ ቀን ላይ በኮርፐስ ክሪስቲ ቤተ ክርስቲያን የመሸኛ ቅዳሴ ተደርጎልን ነበረ። ከዛም በኋላ ደስ የሚል መስተንግዶ ተደርጎልናል። ያው ይህንን ሁሉ እንድናደርግ የረዳን እግዚአብሔር ከዘላለም እስከ ዘላለም